ጥርሳችን ለውበታችንም ሆነ ለጤናችን ሲባል እጅግ ጥንቃቄ የሚፈልግ አካላችን እንደመሆኑ መሆኑ መጠን ቢቦረቦር አበቃቀሉ ቢበላሽ ወይንም ደግሞ ቢነቀል ወደ ጥርስ ህክምና ነው እና ምንመጣው እኔም ዛሬ የጥርስ እጥበት ህክምና ለማግኘት እንዲሁም ደግሞ አዲስ አበባ ላይ ያለው የጥርስ አገልግሎት ምን ይመስላል ጥራቱስ ዋጋውስ የሚለውን ለማየት በአንድ የጥርስ ህክምና ክሊኒክ ተገኝቻለሁ እኔ ነው አሚን ነኝ ቻናላችን ኑሮ በሸገር ነው አብራችሁን ቆዩ ሰላም ነው። ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። ማሚ እባላለሁ። እስቲ በቅድሚያ ራስሽንና ድርጅታችን አስተዋውቂልን። እሺ እኔ ብሩክ ታይት እባላለሁ፣ ሎጎስ ስፔሻልቲ ዴንታል ክሊኒክ ውስጥ ሱፐርቫይዘር ነኝ። ድርጅታችን ሎጎስ ስፔሻልቲ ዴንታል ክሊኒክ ይባላል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። የዛሬ እንግዲህ እኔ በዋነኝነት የመጣሁት የጥርስ እጥበት አገልግሎት ለማግኘት ነው እና እስቲ ከዚሁ ጋር አያይዘሽ ምን ምን አይነት የጥርስ አገልግሎቶችን ነው የምትሰጡት? እሺ አጠቃላይ የአፍና የጥርስ ጤና አጠባበቅ ወይም የአፍ ውስጥ ህክምና በአጠቃላይ እንሰጣለን። ይሄ ይቀራል ብለን የምንለው ህክምና የለንም። ከህጻናት ጀምሮ የጥርስ እጥበት፣ የጥርስ ስር ህክምና፣ አርቴፊሻል ጥርሶችንም ቢሆን እንደ አይነታቸው፣ እንደ የሰው አቅም፣ እንደ ደረጃው የተለያየ ቢሆንም ሁሉንም አይነት ያማከለ የጥርስ አርቲፊሻል ጥርስ መትከል የመሳሰሉ እንሰጣለን ማለት ነው። በጣም አሪፍ ነው። ስለዚህ የተሟላ የሆነ የጥርስ አገልግሎት ነው የምትሰጡት። በትክክል ቆንጆ ነው። ዞር ዞር እያለን ማየት እንችላለን? ይቻላል። ከመጀመሪያው ሩም እንጀምር። እሺ። ይሄ ኤግዛሚኔሽን ሩም የምናደርግበት አንደኛው ክፍል ነው። ይሄ እንደምታዩ ዴንታል ቼር ነው። ያው ፔሸንቶቻችንን ምን አይነት ህክምና ያስፈልጋቸዋል የሚለውን ነገር በቅድሚያ የምናይበት ነገር ነው። እንደምትመለከቱትም ዘመናዊ ማሽኖች ናቸው። ቀጣይ ደግሞ ሁለተኛ ኤግዛሚኔሽን ሩም አለን፣ እሱን ላሳይሽ። ይሄኛው ደግሞ ሁለተኛው ኤግዛሚኔሽን ሩማችን ነው። ይሄን በተመሳሳይ መልኩ በቅድሚያ ምን ያስፈልጋል የሚለው ህክምና ከታየ በኋላ ታካሚዎቻችን ያመኑበትን ነገር የምንሰራበት ሩም ነው። እዚህ ጋ እንደምታየው ደግሞ ኤግዛሚኔሽን ኢንስትሩመንቶቻችን የሚቀመጡበት ሁኔታ ነው ማለት ነው። ስትራላይስ ከተደረጉ በኋላ ይህ ለህክምና ዝግጁ የሆነ እቃ ነው ማለት ነው። በጣም አሪፍ ነው። እዚህ ደግሞ ስትራላይዜሽን ሩም አለን። እዚህ ደግሞ ስቶር አለን። እና ሁሉም ነገር በጽዳት በብቁ በሆኑ ባለሙያዎች ነው ህክምና የሚሰጠው ማለት ነው። ሰጣላችሁ። በጣም አሪፍ ነው። ብሩክ ታይት። አሁን ደግሞ ወደ ጥርስ እጥበቱ መሄድ እንችላለን። ይቻላል። አረፍ በይና ካርድ እናውጣለሽ ከዛ በኋላ ትገቢያለሽ። እሺ ጋር አረፍበይ አሁን ካርድሽ ወደ ዶክተር ልኪዋለን። ቃይ ይዘጋጅና ትገበልሽ ማለት ነው። በጣም አሪፍ ጓግቻለሁ። ሰላም ዶክተር እንዴት ነሽ? ሰላም ነው። እስቲ በቅድሚያ ራስ ማስታወቂያ። ስሜ ዶክተር ሳምሶን በላይ ይባላሉ። ሲኒየር ዴንታል ሰርጅን ነኝ። በሎጎስ የጥርስ ህክምና ክሊኒክ ውስጥ እየሰራሁ እገኛለሁ። በጣም አሪፍ ነው ዶክተር። ዛሬ እንግዲህ እኔ ወደዚህ የመጣሁት የጥርስ እጥበት ለማግኘት ነውና እስቲ በምን በምን ምክንያቶች ጥርሳችን እጥበትን ይፈልጋል? ሰው መጀመሪያ ማየት የሚያስፈልገን ነገር ራሳችን ሰልፍ ኤግዛማይን ማድረግ ያስፈልጋል። ራሳችንን በራስ መመርመር ማለት ነው። ይሄ የሚያስፈልግበት ምክንያት ጥርሶቻችን ላይ ከወትሮው በተለየ የምናያቸው አንዳንድ ምልክቶች ዋነኞቹ ምልክቶች ናቸው። ለምሳሌ አንድ ሰው ጥርሱ ላይ ያልነበረ ነገር የመድማት ነገሩን ካስተዋለ እዛ አካባቢ ላይ ያለ ድዱ ቁጣ ላይ እንደሆነ የሚነግረን ነገር ይሆናል። ሁለተኛው ነገር ደግሞ ጥርሶቻችን ላይ ተጣብቀው የሚገኙ ባድ የሆኑ ጥቋቁር ነገሮች፣ ከለራቸው ቢጫ የሆነ ነገሮች፣ ቡኒ የሆኑ ነገሮችን ካስተዋልን ጥርሳችን ላይ የተለየ አይነት ዲፖዚሽን ወይም ጥርቅሞች አሉ እንደማለት ነው። የቀለም ለውጦች ማለት ነው። ስለዚህ የቀለም ለውጥ ካለ መድማት ካለ ድዳችን ላይ ብጠት እና መሸሽ ካለ የተጠራቀሙ ነገሮች ካሉ በፊት ጥርሶቻችን ላይ ያልነበሩ ነገሮች ካሉ እነዚህ ዋነኛ ምልክቶቻችን ናቸው ማለት ነው። በጣም እኔም እንግዲህ ያለውን ነገር ነገር ስለዚህ፣ ከመታጠባችን በፊት ምን አይነት ኤግዛሚኔሽን ወይም ደግሞ ቅድመ ምርመራ ነው የምታደርጉት? የመጀመሪያው ነገር አንድ ታካሚ ወደ ክሊኒካችን ሲመጣ ሙሉ የአፍ ውስጥ ምርመራዎች ይደረግለታል። ስለዚህ ከጥርሱ ጋር በተያያዘ ከጥርስ ደጋፊ አካላቶች ጋር በተያያዘ ከድዱ ጋር በተያያዘ ሁሉንም ነገሮችን እናያለን። ይሄ ምን ይጠቅመናል? ታካሚያችን ለወደፊት ፕላን አድርጎ መምጣት የሚኖርባቸውን ነገሮች ችግሮችን ካስተዋልን እነዛን ነገሮች እንዲያስብ ቅድመ መረጃውን እንሰጣለን ማለት ነው። ስለዚህ ኖሃሚን ያንቺንም ጥርስ መጀመሪያ ሁሉንም ነገር ቼክ እናደርጋለን። እሺ፣ እንግዲህ ያየነው ነገር ምንድን ነው? ጥርሶችሽ ላይ ቅድም እንደነገርሽን በቡና ምክንያት የመጣው ስቴይን ነገር አለ። ስቴይን ነገሮች ሲኖሩ ዝም ብለን ማለፍ የሌለብን ምክንያት አንደኛው ምንድነው፣ ለደረቅ ለሆነ ቆሻሻ መነሻ ቦታ ሊሆን ይችላል። ጥርሶቻችን በተፈጥሮ ባህሪያቸው ስሙዝ ሆነው ለስላሳ ሆነው ምግብን ባክቴሪያን እንዲያንሸራትቱ የተሰሩ ጥርሶች ናቸው፣ አይደለም። እነዛ ነገሮች በተለያየ ምክንያት ልስላሴያቸውን ሲያጡ፣ ለምሳሌ በአንቺ ኬዝ የስቴይን ነገር ወይም ከለር የተለጠፈበት ነገር ሲኖር በቀላሉ ለደረቅ ቆሻሻ ወይም ካልኩለስ ለምንለው ነገር ያጋልጠናል፣ ማለት ነው። ይሄ ደግሞ በጣም ከባድ የሆነ ችግር ያመጣል። አሞን ሐኪም ቤት አንመጣም። አስተውለን፣ ቅድም እንደተነጋገር ነው፣ አስተውለን ወደ ሐኪም ቤት ሄደን ካልታየን በስተቀር አፋችን ላይ ቢቀመጥም ጥርሶቻችንን ጎድቶ ጥርሶቻችን እስኪነቃነቁ ድረስ ምንም ኖቲስ የምናደርገው ነገር አይኖርም ማለት ነው። ቀደም ብለን እንደዚህ አይነት ትናንሽ ለውጦች ሲኖሩ ቀደም ብለን ትናንሽ ለውጦች ሲኖሩ ቼክ ማድረግ ያስፈልጋል። ስለዚህ እሱ ነው የምናደረገው ማለት ነው ስለዚህ ለአንቺ ምንድነው የምናደረገው? እጥበትና ፖሊሽንግ እናደረጋለን ማለት ነው። እጥበቱ የተጠራቀመውን ይሄ ስቴን ነገሩን ያነሳልናል። ሁለተኛው ነገር ደግሞ ፖሊሽ የምናደረግበት ደግሞ ምክንያት ደግሞ ጥርሶቻችን ተፈጥሯዊ የሆነውን ልስላሴያቸውን፣ ስሙዝነታቸውን እንዲያገኙ ይረዳቸዋል ማለት ነው። ስለዚህ ይሄንን እናደረግልሻለን። ከዛ በኋላ ወደ ስራው እንቀጥላለን ማለት ነው። ስለዚህ እዚህ ጋ የምናየው ነገር የተከማቸ ደረቅ የሆነ የጥርስ ላይ ቆሻሻ ነው። እንደዚህ አይነት ነገሮች በሚጠራቀሙበት ጊዜ ጥርሶቻችን ላይ በቀላሉ የጥርሳችንን ደጋፊ አካላቶች መጉዳት ይችላሉ። እነዚህ ነገሮች እኛ አይተናቸው ካልመጠን በእኛ ላይ የሚያመጡት አይነት ነገሮች የሉም ማለት ነው። ህመም የለውም። ስለዚህ ቶሎ ብለን ወደ ሐኪም ቤት የምንሄደው ብዙ ጊዜ በተለምዶ ህመም ነገር ሲኖረን ነው። ችግር ከሌለን በስተቀር ወደ ሐኪም ጋር አንሄድም። ስለዚህ አንድ ሰው ሀኪም ጋር መሄድ ያለበት ህመም ከመጀመሩ በፊት ነው ቼክ ለመደረግ ማለት ነው ትናንሽ ማለት ስለዚህ እንደዚህ አይነት ነገሮችን በምናይበት ጊዜ ቶሎ ብለን ወደ ሀኪም ቤት መሄድ በጣም አስፈላጊ ነው ምክንያቱም እንደዚህ የምናያቸው ትናንሽ ነገሮች በኋላ ላይ አድገው ተከማችተው ትልቅ ችግር ይዘውብን ስለሚመጡ ማለት ነው ስለዚህ አልዘገየሽም ስለዚህ ይሄንን በደንብ አድርገን እናጸዳለን ወደ ቀድሞ ሁኔታ እንመልሳለን ማለት ነው ቃት ይለናለሽ። አሁን እያደረግን ያለ ነው ምንድነው ጠጣሩን ቆሻሻ ከጥርሶቻችን ላይ እያነሳን እንገኛለን። ይሄ ምን ይጠቅመናል? ጥርስ ላይ ተከማሽቶ የሚገኘውን ቆሻሻ በቀላሉ እየፈረካከሰን የሚያስወግድልን የጥርስ የህክምና መሳሪያ ነው። አልትራሶን ሌለር እንላለን እንለዋለን። ስለዚህ ይሄ በደንብ አድርጎ ካነሳልን በኋላ ወደ መጨረሻ አካባቢ እንዴት ፖሊሽ እንደምናደርግ ደግሞ አብረን እናያለን ማለት ነው። ስለዚህ የመጀመሪያው ስቴፓችን ይሆናል ማለት ነው በጥርስ ጥበት ህክምና እንደዚህ አለፍ አለፍ እያሉ የሚደሙ ቦታዎች ስናገኝ የድዳችን ክፍል ቁጣ መኖሩን የሚያሳየን ነገር ነው። ስለዚህ ይሄ ቅድም ተጠራቅሞ በነበረው ነገር የሚመጣ ድዳችን ላይ የመጀመሪያው ምልክት ወይም የቁጣ ምልክት ነው ማለት ነው። ስለዚህ እነዚህ አይነት ምልክቶች ናቸው በጊዜ ህክምና ካልተገኘ ወደፊት ወደ ከፍተኛ ችግር ይዘው የመምጣት ነገር የሚያመጡት ማለት ነው። ዶክተር፣ እንግዲህ እስካሁን እያጠብከኝ በነበረበት ሰዓት በተደጋጋሚ ጥርስ እየደማ ነበረ፣ እና ይሄ ሁልጊዜ እጥበት ላይ የሚከሰት ነገር ነው ወይስ አይደለም? አሁን ኖርማል ጥርስ ላይ ወይም ድዱ ጤነኛ የሆነ ሰው ላይ የመድማትን ነገር አናስተውልም። መድማት አብዛኛው ጊዜ የሚመጣው ከቁጣ የተነሳ ነው። ስለዚህ ድዳችን በቆሻሻ መጠራቀሙ ምክንያት የሚደርስበት ቁጣ ይኖራል። ስለዚህ እኛ በቀላሉ እዛ ጋር ለማጠብ ስንሄድ በቀላሉ ስንነካው በቶሎ ይደማል ማለት ነው። ይሄ የሚደማበት ምክንያት ቁጣ ያለበት ቦታ ስለሆነ ነው። ስለዚህ ስለዚህ እኔም ጋር አሁን በተጠራቀመው ቆሻሻ ምክንያት ድዴ ተቆጥቷል ማለት ነው። አልፎ አልፎ የተቆጡ ቦታዎች አሉ። ሎካላይዝድ የሆኑ አንዳንድ ቦታዎች ላይ ቆሻሻ ተጠራቅሞ የነበረባቸውን ቦታዎች ስናጸዳ የመድማትን ነገር አስተውለናል። ይሄ ቆሻሻው ሲወገድለት በተፈጥሮ መንገድ ድዳችን ወደ ቀድሞ የተፈጥሮ ጤንነቱ ይመለሳል ማለት ነው። ስለዚህ መድማት አሁን ላይ አስጊ የሚሆን ነገር አይደለም። አሁን ከዚህ በኋላ ከጨረሽ በኋላ ቤትሽ ማታና ጠዋት ሪኮመንድ በሚደረገው መሰረት ጥርሶቻችንን በደንብ ጥንቃቄ ወስደን ካጸዳን እንደዚህ አይነት ነገሮች መልሰው አይመጡም ማለት ነው። አሁን ወደ ቀጣዩ ነገር እንሄዳለን። እስካሁን ድረስ ያጠብነውን ቦታ በደም አድርገን ፖሊሽ ማድረግ ያስፈልጋል። ይሄ ፖሊሽ የሚጠቅመው ጥርሶቻችን ሰርፌሶቻቸው ስሙዝ እንዲሆን ሰርፌሱ ንጹና ለሰለሰ እንዲሆን ይረዳል። ይሄ በቀጣይነት ቶሎ ቆሻሻ መልሶ የመያዝ ነገር እንዳይኖረው ይረዳናል ማለት ነው። ስለዚህ አሁን ፖሊሽ የምናደረገውን ነገር እንቀጥላለን ማለት ነው። እዚህ ጋ የነበረውን አይተሻለም አሁን የለም ማለት ቅድም የተጋገረ ነገር ነበረ፣ አሁን የለም። እዚህ ጋም መንጋጋሽ አካባቢ ተጠራቅመ የነበረ ነገር ነበረ። ሻሁ እንዴት ሻይኒ እንደሆነ እንዴት እንደሚያብረቀርቅ ፖሊሽ የተደረገበት ቦታ ነው። ስለዚህ ቅድም ያየናቸው የነበሩት ተጠራቅመው የነበረው እንደ ባድ ቆሻሻ አይነት ነገሩ አሁን ላይ ኮምፕሊትሊ በሙሉ የለም ማለት ነው። ስለዚህ ይሄ ምንን ይሰጠናል? መልሶ ድዳችን ቅድም ከነበረው የመድማት እስቴቱ መልሶ እንዲያገግም። ስለዚህ ንጽህና ጠብቀን ከቆየን መልሶ እንደዛ አይነት ዲፖዚሽን ነገሮች አይመጡብንም ማለት ነው። ስለዚህ አንቺም ማየት ትችያለሽ፣ እስካሁን በጣም ነው የሚያገግረው። አሁን በጣም አሪፍ ነው የሆነው። አክቹሊ የነበረው እንዳለ ስቴን ያደረገው ነገር ለቋል፣ ተነስቷል። ስለዚህ በእጥበትና ፖሊሽ በማድረግ ብቻ ጥርሶቻችን ላይ ሊደርሱ ከሚችሉ ሰፋፊ የሆኑ ችግሮች እራሳችንን መጠበቅ ይቻላል። በጣም ቆንጆ ነው የሆነው። እንዴት አገኘሽው? በጣም አሪፍ ነው ዶክተር አሁን ቀለል የማለት ስሜት የተሰማኝ ነው። እንደገና ደግሞ አንተ እንዳልከው ስመጣ የነበረው ስቴን ሙሉ ለሙሉ በሚባል ደረጃ አለቋል እና በጣም አሪፍ ነው። ከዚህ በኋላ ምን አይነት ኬር ነው ማድረግ የሚኖርብን? እንግዲህ አንድ ሰው ሪኮመንድ የሚደረገው የጥርስ የጽዳት ሁኔታ ማታና ጠዋት ምግብ ከበላን በኋላ ማጽዳት ይመከራል። ስለዚህ ማታም ከመኝታ በፊት ማጽዳት በጣም ኢምፖርታንት ነው። ማታ በጣም ኢምፖርታንት የሆነበት ምክንያት የምራቅ የመመረት ሁኔታችን እጅግ በጣም በከፍተኛ ሁኔታ ይቀንሳል። ያ ማለት ቀን ላይ ከሚኖረን ስንነጋገር፣ ምግብ ስንበላ የሚመነጨው የምራቃችን መጠን አፋችን ውስጥ ያለውን የባክቴሪያ መጠን በከፍተኛ ደረጃ ይቀንሰዋል። ለሊት ላይ ግን እንደዚህ አይነት ነገር የለም። ስለዚህ ማታ እራት በልተን ሳናጸዳ ከተኛ አፋችን ውስጥ የሚኖረው ባክቴሪያ ያንን ምግብ የማበስበስና አሲድ የመፍጠር ከዛም ደግሞ ጥርሶቻችንም ድዳችንም ላይ ችግር የመፍጠር ነገር ይኖራል ማለት ነው። ስለዚህ ጠዋትና ማታ ጥርሳችንን መቦረሽ እጅግ በጣም ይመከራል። በጣም አሪፍ ነው። እንደ ባለሙያ የጥርስ እጥበትን በምን ያህል ጊዜ ስጅስ ታደርጋለን? እንግዲህ በስድስት ወር ሐኪም እንዲያየው ይመከራል። ለምሳሌ አንቺ ዛሬ ታጠብሽ፣ ከዛሬ ስድስት ወር በኋላ መተሽ ትታያለሽ። ጥሩ አድርገሽ ከያሹ ምንም አይነት ነገር አይኖረውም ማለት ነው። ስለዚህ ሜቢ ማይነር የሆነ ፖሊሽንግ ሰርቪስ ብቻ ሰጥተንሽ መሄድ ትችያለሽ ማለት ነው። ግን በስድስት ወር አንዴ ቢያንስ ሐኪም ጋር ቀርቦ አፋችን ውስጥ ምን አይነት ነገር እየተከናወነ ነው የሚለውን ነገር ማወቅ መረዳት አስፈላጊ ነገር ነው። ለማንኛውም ሰው በስድስት ወር አንዴ ጥርሳቸውን ቼክ ቢደረጉ አሪፍ ነው፣ ይመከራል። በጣም አሪፍ ነው። ከጥርስ እጥበት ጋር ተያይዞ እንግዲህ የሆነ አመለካከት አለ አይደለ? የጥርስ መስታወትን ያሳሳል የሚባል ነገር አለ እና ብዙዎቻችን እንደ ፍረን ጥርሳችን የማንታጠበው ለዛ ነው። እና እንደ ባለሙያ ይሄ ነገር እውነት ነው? እንደ ባለሙያ መቶ ፐርሰንት አሰት ነው። ስለዚህ ይሄ ማሽኖቹ አልትራሶኒክ ስኬለር ይባላሉ። የጥርሶቻችን ሰርፌስ ላይ ምንም አይነት ጉዳት ሳያመጡ የተጠራቀመው ቆሻሻ ላይ ብቻ አክት በማድረግ ጥርሶቻችንን ምንም ሳይጎዱ ማጠብ የሚችሉ ዘመናዊ መሳሪያዎች ናቸው። ስለዚህ እነዚህ ከእውነት የራቁ መረጃዎች ናቸው። ማንም ሰው እንደዚህ አይነት ፍራቻ ሊኖረው አይገባም ማለት ነው። ስለዚህ የጥርስ እጥበት ሌላ የጎንዮሽ የሆነ ጉዳት አይኖረውም ማለት ነው። የለውም፣ ምንም ነገር የለውም። በጣም ትልቅ ጥቅም አለው እንደውም። ስለዚህ ጉዳት አለው የሚባለው ነገር የተሳሳተ መረጃ ነው። በጣም አሪፍ ነው። ዶክተር፣ ዋጋውስ ምን ይመስላል? የጥርስ እጥበትን ለማግኘት እንግዲህ ከሁለት ሺህ ብር ጀምሮ እየሰጠን ያለ ነው። ስለዚህ እጥበት ፕላስ ፖሊሽንግ ተደርጎ ማለት ነው። ስለዚህ ከሁለት ሺህ ብር ጀምሮ አገልግሎቱን እየሰጠን እንገኛለን። በጣም አሪፍ ነው። ሌላው እንግዲህ ሰዎች የብሬስ አገልግሎት ለማግኘት ብዙ ጊዜ ወደ ጥርስ ህክምና ይሄዳሉ እና እስኪ እናንተ ስለምትሰጡት የብሬስ አገልግሎት ነገር እኛ የብሬስ አገልግሎታችን ሁለት አይነት ናቸው። ሜጀርሊ አንደኛው ትራዲሽናል ብሬስስ የምንለው ብዙ ጊዜ ሰዎች አፍ ላይ የምናያቸው የተቀመጡ ብራኬቶች ያሉበት በእሱ የምንሰጠው አገልግሎት ነው። ሁለተኛው ደግሞ ክሊር አላይነር ምንለው ነው። ክሊር አላይነር እንግዲህ ዘመነኛ የጥርስ የማስተካከያ ዘዴ ነው። ይሄ ማለት እንደ ድሮ ጥርሶቻችን ላይ የሚቀመጡ አይነት ብራኬቶች ሳንጠቀም ኮምፕሊትሊ ዘመናዊ በሆነ ፕላስቲክ ማቴሪያል ብቻ በሚሰራ ክሊር የሆነ አላይነርን በመጠቀም የምንሰጠው ሕክምና ነው። ጥርስ የሚመስለው ማለት ነው። ጥርስ የሚመስለው። ስለዚህ እንዳረግሽ ማንም ሰው አያውቀው ማለት ነው። ስለዚህ ለመብላት እጅግ ምቹ ነው። ድሮ ላይ በምንጠቀማቸው ብራኬት ባላቸው የብሬስ አይነቶች ስንጠቀም የምንበላቸው ነገሮች ውስን ናቸው። ይህን ግን አውልቀን የምንፈልገውን አይነት ምግብ ተመግበን ያንን ከጨረስን በኋላ የሚቀጥለውን ነገር አድርገን መቆየት እንችላለን። ውጤቱም እጅግ ፈጣንና ፕሬዲክተብል ነው። ሁለተኛው ስለዚህ ይሄ ክሊር አላይነር የምንለው የብሬስ አይነት ሞር ይመከራል ማለት ነው። ምቹ ነው። ምንም አይነት ጭንቀት ፔሸንቱ ላይ የሚፈጥረው ነገር አይኖረውም ማለት ነው። በጣም አሪፍ ነው። ዶክተር በምን ያህል ዋጋ ተመልካቾቻችን ይህንን አገልግሎት ሊያገኙ ይችላል? እንግዲህ አሁን የክሊር አላይነርን ዋጋ ለመንገር መጀመሪያ ሞዴል አናሊሲስ የሚባል ነገር አለ። ስለዚህ ያን ሞዴል አናሊሲስ መተው ያን በነጻ አስገምተው ይዘው መሄድ የሚችሉበት ነገር ይኖራል። ትራዲሽናል ብሬሶቻችን እንግዲህ እንደ የኬዙ ይለያያል ከ35 ሺህ ብር ጀምሮ እስከ 50 ሺህ ብር ድረስ የእነዚህን አገልግሎቶች ማግኘት ይችላሉ። በጣም አሪፍ ነው። ሌላው ደግሞ ዴንቸር ወይም ደግሞ የሚገባና የሚወጣው ጥርስ አለ አይደለ? እሱንስ እስቲ እንግዲህ የሚገባና የሚወጣ ጥርስ የምንጠቀመው በአብዛኛው ጊዜ ቋሚ የሆነ የጥርስ የመተኪያ ዘዴዎችን መጠቀም በማንችልባቸው ሁኔታዎች ላይ ስንገኝ ነው። ለምሳሌ ምን ማለት ነው? ከኋላ ደግፎ የሚይዝልን የተፈጥሮ ጥርስ ባለመኖሩ ምክንያት ሊሆን ይችላል። ወይም ደግሞ አፋችን ውስጥ ያሉ ጥርሶች በቆየ የጥርስ ደጋፊ አካላቶች ችግር ምክንያት አቅማቸውን ያጡ ወይም የተወሰነ አይነት ንቅናቄ ሲኖራቸው የቋሚ ጥርሶችን የመተካት ሜካኒዝሞችን መጠቀም አንችልም። ስለዚህ ለእነዛ ሰዎች ይህንን ነገር ማድረግ እንችላለን ማለት ነው። ስለዚህ አንድ ሰው በተለያየ ምክንያት የጥርሱን ማጆሪቲውን እያጣ በመጣ ቁጥር በእንደዚህ አይነት መንገድ አንድ ጥርስን የመተኪያ መንገዶች ናቸው ማለት ነው። ስለዚህ ሰውን ወደ ፈንክሽኑ ወደ ቀድሞ ኮንፊደንሱ መመለስ የሚችሉ ናቸው እነዚህ። ወጪ ገቢዎች በሁለት አይነት እናገኛቸዋለን። አንደኛው አክሬሊክ ዴንቸር የምንላቸው አሉ። ሁለተኛው ደግሞ ፍሌክሰብል ዴንቸር የምንላቸው አሉ። ፍሌክሰብል ዴንቸሮች እንግዲህ የቅርብ ጊዜ ቴክኖሎጂዎች ናቸው። ፍሌክሰብል ናቸው እንደስማቸው። ስለዚህ ለፔሸንቱ በሚያስገባበትና በሚያስወጣበት ጊዜ እጅግ በጣም ምቹ የሆኑ የዴንቸር አይነቶች ናቸው። አክሬሊክ ዴንቸሮችንም በተመሳሳይ እንደዛው እንሰጣቸዋለን ማለት ነው። በጣም አሪፍ። ስለዚህ አብዛኛው ጥርሳችን በሚጎዳበት ጊዜ ነው ዴንቸር የሚያስፈልግ፣ ብዙ ጥርስ ሉዝ ያደረግን ሲሆን ለምሳሌ ደግሞ አንዳንድ ጊዜ የቋሚ መተካት በማይቻልባቸው ሁኔታዎች፣ ለምሳሌ ከእድሜ አንጻር ሊሆን ይችላል። ቋሚ የሆነ ጥርስን የመተኪያ ዘዴዎችን ተጠቅመን መተካት በማንችልበት ጊዜ እነዛን ለጊዜው ለምሳሌ አንድ ልጅ እድሜው ደርሶ ወደ ቋሚ መፍትሄ እስኪመጣ ድረስ ቦታውን መጠበቅ ስለሚያስፈልገን ስፔሱን ሜንቴን አድርጎ እንዲያቆይልን እነዚህን አይነት ዴንቸሮች እንጠቀማለን ማለት ነው። በጣም አሪፍ ነው ዶክተር፣ ዋጋቸው ምን አይነት ሬንጅ ላይ ነው ማለት ነው? ዋጋቸው እንግዲህ ዴንቸሮች የአክሬሊክ ዴንቸር የምንላቸው በአንድ ጥርስ እስከ ሁለት ሺህ ብር ድረስ እየተሰጠ ይገኛል። ፍሌክሰብል ዴንቸር ደግሞ በአንድ ጥርስ እስከ አራት ሺህ አምስት መቶ ብር ድረስ እየተሰጠ ይገኛል። በጣም አሪፍ ነው። ሌላው ደግሞ ብዙ ጊዜ ሰዎች የሚያጋጥመን ምንድን ነው ጥርስ መቦርቦር ነው እና የተቦረቦረ ጥርስ ስ ትሞላላችሁ ይሞላል እንግዲህ መጀመሪያ የምናረገው ነገር ምንድን ነው ምርመራዎች ናቸው መጀመሪያ አፍ ላይ ምን ነገሮች ይታያሉ የሚለውን ነገር በደንብ አድርገን እናያለን ይህ ህክምና የሚያስፈልገው ጥርስ እንደሆነ ደግሞ ተጨማሪ የሆኑ ምርመራዎች ኤክስሬዎችንም ማድረግ ያስፈልገን ከሆነ ኤክስሬዎችንም ካደረግን በኋላ ያ ሪዛልት የሚሰጠንን ነገር ተንተርሰን ወደ ህክምና እንሄዳለን ለምሳሌ በጣም ሱፐርፊሻል የሆነ ህመም ያላመጣ በቀላሉ መታከም የሚችል ጥርስ ከሆነ ሲምፕሊ ሙሌት ብቻ በማድረግ ጥርሱን ከተቦረቦረው ነገር ወደ ትክክለኛው ፈንክሽን ወደ መስጠቱ ልንመልሰው እንችላለን። አንዳንድ ጊዜ ግን በጣም ህመም ያመጣ ወይም ደግሞ በጣም የመቦርቦር ኤክስቴንቱ ወደ ጥርስ ነርቭ ክፍል የደረሰ ከሆነ ደግሞ ህክምናው ወደ የጥርስ ስር ህክምና ወደሚባል ደረጃ ይደርሳል ማለት ነው። ስለዚህ እነዚህን ለመንገር ምርመራዎች አጋዥ የሆኑ ምርመራዎችን ስለሚያስፈልጉ እነዛን በሙሉ አድርገን ወደሚያስፈልጋቸው ህክምናዎች አኮርዲንግሊ እንሄዳለን። በጣም አሪፍ ነው ዶክተር፣ ስለዚህ ጥርሳቸው የተጎረጎረ ሰዎች የሙሌት አገልግሎትን ለማግኘት ፕራይስ ሬንጁ ስንት ነው? ፕራይስ ሬንጃችን የሚጀምረው ከሁለት ሺህ ብር ጀምሮ ነው፣ ሙሌት ለማድረግ ብቻ። የጥርስ ስር ህክምና ከአምስት ሺህ ብር ጀምሮ እንደየቦታው፣ እንደየጉዳቱ እንሰጣለን ማለት ነው። በጣም አሪፍ የመጨረሻው ጥያቄ የሚሆነው ደግሞ እንግዲህ ሰዎች በተለያየ ምክንያት ጥርሳቸው ይነቃነቃል እና የመነቀል አገልግሎትን ፈልገው ወደ ጥርስ ህክምና ይመጣሉ እና ጥርስ ስትነቅላላችሁ ወይስ ለእሱ ያላችሁ አለ ዋነኛው ስራችንም በጣም የሚሆነው እንግዲህ ለምሳሌ በጣም ለተነቃነቀ ጥርስ ወይም መፍትሄ ለሌለው ሆፕለስ ለሆነ ጥርስ የመንቀል አገልግሎት ይሰጣል። ስለዚህ ንጽህናው በተጠበቀ ሁኔታ ዘመናዊ በሆነ ሁኔታ ጥርሶቻቸውን ፔን ፍሪ በሆነ ከህመም ነፃ በሆነ መልኩ ጥርሶቻቸውን ተነቅለው መሄድ ይችላሉ ማለት ነው። የጥርስ መንቀል ታዲያ አገልግሎት የምትሰጡት በምን ያህል ዋጋ? የጥርስ መንቀል ዋጋ 1500 ብር እየሰጠን እንገኛ በጣም አሪፍ ነው እስካሁን ለእኔና ለተመልካቾች ለሰጠህን መረጃ እጅግ አድርጌ አመሰግናለሁ እሺ ኖሀሚ እንዴት አገኘሽው በጣም አሪፍ ቆይታ ነበር የነበረኝ ብሩክታይት እንግዲህ ለውጤን አንቺም ይታይሻል ብዬ ተስፋ አድርጋለሁ ቆንጆ ጊዜ ይመሳለታለሁ አሪፍ ሆኗል ያምራል በጣም አመሰግናለሁ ስለዚህ አሁን ወቅቱ እንግዲህ በዐል ከመሆኑ ጋር ተያይዞ ወይም ደግሞ በተለያዩ ወቅቶች ለከስተመሮቻችሁ የምትሰጧቸው ዲስካውንቶች ይኖራሉ አሉ ሁሌም አሁን ለምሳሌ ክረምፕ ሲሆን የብሬስ ዲስካውንቶች ይኖሩናል። በዓላት ላይ እንደዚህ አይነት እንትኖች ኦኬዥኖች ላይ የተለያየ ዲስካውንቶች እናደርጋለን። እና ያው በተጨማሪም ደግሞ ምንሰጣቸውን ዲስካውንቶች ለማየት ሎጎስ ዴንታል የሚል የቲክቶክ ፔጅ አለን። እዛ ላይ መከታተል ይችላሉ። በተጨማሪም ደግሞ አሁን የእናንተን ፔጅ ወይም የእናንተን ቪዲዮ አይተው ለሚመጡ ሰዎች አስር ፐርሰንት ዲስካውንት የጥርስ ጥበት ላይ እናደርግላቸዋለን። ስለዚህ ለተመልካቾቻችን የሚኖራችሁ ልዩ ዲስካውንት ይኖራል ማለት ነው። በጣም እናመሰግናለን። ብሩክታይት ተመልካቾቻችን መምጣት ቢፈልጉ እንዴት ነው የሚያገኙት? እሺ፣ አድራሻችን ካሳንቺስ ዜማ ህንፃ ነው። በተጨማሪ ደግሞ ስልኮቻችን አሉ። ስልክ ላይ በመደወል መምጣት ይችላሉ። ሪዘርቭ ማስደረግ ይኖርባቸዋል ህክምናውን ለማግኘት ሲሉ ወይስ ዋኪንግ ትቀበላላችሁ? ኢትዮጵያ በማንኛውም ሰዓት እንቀበላለን። ኤኒታይም ሲመቻቸው ብቻ በስራ ሰዓት መምጣት ይችላሉ። እና የፈለጉትን አገልግሎት በተመጣጣኝ ዋጋ ከጥራት ጋር ከጥራት ጋር ከጽዳት ጋር እንዳየሽው መስጠት ይቻላል ማለት ነው። እሺ ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። ተመልካቾቼ በሎጎስ ስፔሻሊቲ የጥርስ ህክምና ክሊኒክ የነበረኝ ቆይታ ይህንን ይመስል ነበር። በቪዲዮ እንደተከታተላችሁት እንግዲህ የጥርስ እጥበት አገልግሎትን እዚያ አግኝቻለሁ። እናንተም እየመጣችሁ ለጥርሳችሁ የሚሆን የተለያዩ አገልግሎቶችን እዚህ ማግኘት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።